ሰላም አለኩም ወራህመቱላሂ ወበረካቱ ሐያ ከመ ሰላም አለኩም ሰላም እኔ ያለው አልহামዱሊላህ ኡስታዝ ሳዳት ሰላም አለኩም ወራህመቱላሂ ወበረካቱ ኡስታዛችን እንዴት ነህ ጊዜ ነው አዎ ለመጀመሪያ ጊዜ ነው የተገናኘ ነው። አሁን አውርተን አናውቅም፣ በቴሌግራምም በምንም ነገር አግኝቼውም አላውቅም። ስልክም የለኝም፣ ስልክም የለውም አይደለ። ሁሴን ጋር ባለፈው ተገናኝተናል። ሁሴን ጋር ያልገባውም አንተ የመጣ ጊዜ በስልክ ነው እሱ የሚያገኘው። ይገርማል። አንድ ቀን ተገናኘን ከበፊት ጀምሮ በነገራችን ላይ እንደሰለምኩ አካባቢ በጣም የምጠላው የነበረው ኡስታዝ ሳዳት ነበር። በነገራችን ላይ የምታውቁ ከሆነ አላውቅም፣ በጣም ነው የምጠላው። ይህ ሐሜተኛ ምናምን ምናምን እያልኩኝ ስንት ነገር በቃ አልነበር፣ ምን አይነት ሐሜተኛ ነው፣ ፈቶ የለቀቁት ምናምን ነገር እንደው አለ ያጥፈውላ ምናምን ብዬ ድዋውላ አድርጌ ነበር እና በኋላ ላይ የሆነ ሰዓት ላይ ሲገባኝ፣ ነገሮች ሲገባኝ፣ የመንሃጅ ጉዳይ፣ የአቂዳ ጉዳይ ምናምን ሲገባኝ ሽርክያት የሆኑ ነገሮች ሚዳ ምንድን ነው ምናምን የሚለውን ነገር ጥልልና ጥንፍፍ አድርግ የተረዳው ስመጣ ወይኔ ያልኩኝ ምንድን ነው ምናምን ያልኩኝ። እና እንደው ማለት ያኔ ባለማወቅ የተነሳ ነው። ለነገሩ ከሰው ጋር አይደለም በልቤ ነበር ምጠላህ የነበረውና ምናልባት በልብ መጥላትም እንደው ሐራም ከሆነ ላላ ብላ አፉ በልኝ ይኸው፣ ዛሬ በዚህ ፊት ነው ይቀጣ ምጠይቀው አቅም ነግች። ከዚህ በፊትም ቀድሜ ተናግሬ ያለው የሰው ልጅ ለማያውቀው ነገር ባይተዋር ነው። አንድን ነገር ካወቀን በኋላ እልካ ያዘን እንጂ አልሐምዱሊላህ፣ ሁላችንም ለተውሂድ አላህ ለመራን፣ ይሄን ተውሂድ የበላይ ማድረግ ነው ከኛ የሚጠበቀው። ምክንያቱም ተውሂድ ነውና እስልምና። ሰዎች በግል ጉዳይ ባላወቁት ጉዳይ ይጣላሉና፣ ሐቁ ግን ሲገለጽላቸው፣ ምንም የሚያጣላላቸው ነገር ይኖራል በለ እንዲያውም ይዋደዳሉ ጭራሽ። ምክንያቱም የሚያገናኛቸው እስልምና ብቻና ብቻ ስለሆነ ከተውሂድ ውጭ የተገናኙ ሰዎች ግን ዛሬ ተዋደናል ቢሉ ነገ አላሁ ሱብሃነሁ ወተዓላ ራሱ ይለያያቸዋል። ስለዚህ ከነፍሴ ጀምሮ አደራ በተውሂድ እኔ ደግሞ ሁላችሁንም እናንተ ማፉ በሉ ሁላችሁንም ደግሞ አፉ ብያለሁ ለሁልጊዜው። ኧረ ምንም ያረከው ነገር የለም እና በኋላ ላይ ነው ሲገባኝ ያለው ነገር አይ ቲንክ ሀሜት ሀራም ነው በእስላም የሰዎችን ስም ማንሳት በሸሪያው ለአምስት ጉዳይ እንደሚፈቀድ ስረዳ ይህንን አደባባይ ላይ ፈሳዱን ያሰራጨ ሰው በውስጥ ተመክሮ አልሰማ ካለ ያው አደባባይ ላይ ርማቱን ካልተቀበለ አደባባይ ላይ መጋለጥ እንዳለበት የሚለው ነገር ካንተን የተማርኩት። ሌሎችንም ውስታዞች መሻይኮች በውጭ አለም ያሉት ሳውዲ ያሉ መሻይኮች ምናምን ነገር ፈተዋቸውን ስሰማ ምናምን ነገር ቀለጥን አለን እና በኋላ ላይ መጨረሻ ላይ ጓደኛ አለኝ ውስታዝ ቃላሚን የሚባል ምናልባት ታውቀዋለህ አንተ፣ ከአንተ ጋር በጣም ተቀራረባላችሁ። አዲስ አበባ በቃ ሁለት ሶስት ጊዜ በላይ ተገናኝተናል። በቃ ከሱ ጋር ጓደኝነት ጀመርን። መጨረሻ ላይ አሁን የኛ ጀማዎች አጠቃላይ ንጽጽር ውስጥ ያለ ነው። ራሱ የኛ የኛ ጀማዎች ናን ያለ ነው። ያው እዚህ ቲክቶክ ላይ የሚጠሉን አንድና አንድ ነው። አንደኛ በቪዲዮ አንገለጥም፣ በእንደዚህ በእንት ማለት በቪዲዮ ተገልጠን ለምን አያደርጉም የሚል ነገር ወቀሳ የሚቀርብብናል። ያው እኛ ሸሪያው መሰረት አድርገን ነው አንደኛ። ሁለተኛ ነገር ደግሞ የሚሰልሙ ሰዎችን ለብቻችን ይዘናቸዋል። የያዝናቸው ምንድን ነው መጥተው ተመልሰው ከሰዓት ወደ ሰዓት መሆን የለበትም ብለን እናመጣለን ብለን ነው የምናምነው በትክክል ከሰለሙ ላይ ቅር በደንብ መስለም አለባቸው በቃለቅ ይሄ አቋማችን ነው ለብቻችን የራሳችን ጀማዎች አሉን ሲሰልሙ እንደሰለሙ ዲናቸው ላይ ፎከስ እንዲያደርጉ እናያለን እንዲገላለቡ እንዲገላለጡ አንፈልግም በአካል የዛሬ ሶስት ዓመት አራት ዓመት ያጋጠመኝ ነገር ያስደነግጣል ሰለምቴዎች ናቸው ተብሎ ላገኛቸው ሄጂ ሱሪ አድርገዋል በጣም የሚገርማቸው አበላሽተዋቸው ማለት ነው። ሱሪ ያደርገው ከስር ነው የመጡት ከዛ በኋላ ሆቴል ውስጥ ነው አጋጣሚ እንደዚህ በጀማ የቀጠርኳቸው የነበረው ኢቨን እንኳን ሊጨብጡ ሁላ ነበር። እኔ ረስተውት ልምድ ሆኖባቸው ማለት ነው። በዚህ ደረጃ ልጆች ተበላሽተዋል። ሰለምዎቹ ራሱ ያ ነገር ሲገባን ነው ለብቻው ጀማ መፍጠርና ማስተማር እንዳለብን በደምብ እስልምና ማወቅ አለባቸው ሰዎች ብለን ያሰብ ነው ማለት ነው። እና ከዛ አንጻር ነው አቂዳ በጣም ወሳኝ ነገር ነው አንደራደረበትም የግል ጉዳይ አይደለም ፐርሰናሊ እያያችሁት ነው ያላችሁት። አንዳንድ ሰዎች ማለት ነው ስንናገር ማለት ነው ይሄ የሀላል ትዳር የሚባለው ነገር ፈሳድ ምን አይነት ነገር ይዞብን እንደመጣ የሰውየቶች እየተቀጠፈ የሰብቤቶች እየተበላሸ ሲመጣ እና አንተ ፐርሰናሊ እኔ አሁን የጀማል ምናምን የምትሉት ልጅ እኔ አላቀውም ራሱ አይቸውም አላቅም ራሱ እኔ ማቃቸው እነዚህ ፈሳድ የሚያሰራጩት ዋትሳፕ ላይ ያሉ ሰዎች፣ ቴሌግራም ላይ ያሉ ሰዎች፣ ፌስቡክ ላይ ያሉ ሰዎች ሜሴንጀር ከፍተው እያደረጉ ያሉት ነው። የሰብት እየተበላሸ ነው፣ ብር እየተበላ ነው። ይህንን ነገር ነው ያስጠነቀቅ ነው። ከዛ በኋላ እነዚህ አይነት ሰዎች ቲክቶክ ላይ ማሉ ተባለ፣ ማስቆም አለብን ተው ማለት አለብን። ከዛ አንጻር ነው እንጂ ፐርሰናሊ ሊሆን አይችልም። እንደዛማ ከሆነ ነፍስያ ነው የሚሆነው። ክብርን ጠብቀ ክብርን አስጠብቀ የምትናገር ከሆነ ፐርሰናሊ ያንን ሰው አልወደውም እጠለዋለሁ ምናምን ካልክ ችግር አለ ማለት ነው። ነፍስያ ነው። ሰውን በቀለሙ ሰውን በዘሩ ሰውን በቋንቋው ሰውን ባለው ባግራውን ባለው ዘውክ ምንጠላው ከሆነ ሊላህ አይደለም ነፍስያ ነው ጉዳዩ ላላ ብለን ከጠላን ላላ ብለን መውደድ ያለብን፣ ስንጠላም ላላህ ብለን መጠላት መቻል አለብን። ኢብን ረሱል ላ ሰለም የነፈገም የሰጠም ላላ ብሎ ተብሏል። ለሲጋራ ለጫት ለቁማር ለምናም ብሎ አንድ ሰው ቢል መንፈጋችን ላላ ብለን ነው የምናደርገው፣ ሰውየውን ስለሚጎዳው ማለት ነው እና በእኛ ትውልድ በእኛ ትውልድ እኛ እያለን በህይወት እያለን ባለንበት ትውልድ ኢንሻላ በኢትዮጵያ ምድር ውስጥ ጫት ቃሚ ትውልድ አይኖራትም፣ እንሻላ ስራ እንሰራለን። ጫት ቃሚ ትውልድ አይኖራትም። ቀብር የሚንደባለል ሰው አይኖራትም። የቀብር አፈር የሚል ሰው አይኖራትም። ቀብር ሄዶ የሞቱ ሰዎችን ድረሱልኝ የሚል ትውልድ አይኖራትም። ከኦርቶዶክስ የባሰ ነገር አይመጣትም። ኦርቶዶክሶች እንደውም ቢያንስ ቤተክርስቲያን ሄደው ነው ማርያምን፣ ገብርኤልን እያሉ የሚለማመኑት። የሞተ አያቴን ቅድመ አያቴን ተብሎ መቃብር ጋር ሄዶ ድረስልኝ እንዲያደርግልኝ ተብሎ የሞቱ ሰዎች በፊዚካል ፐርሰፕሽን ከፊዚካል ወርልድ ላይ ኮሚኒኬሽን የኖርባቸው ዲስኮኔክት ያደረጉ ሰዎችን የማይሰማ የማይለማ የማይናገርና የማይጋገር በስመ ሙስሊም በስመ ኢስላም አይነገዳትም። እኛ እያለን እንሻላ እ ያለ ማለት ፈልጌ ነው። እንሻላ ውስጥ አስቀጥል ተጠቀጠ ነው ማዝ ማንንትን የሚለው አይደለም ራሱ ግን የምር አልጠበኩም፣ ዛሬ እንደዚህ ይሆናል ብዬ አልጠበቅኩትም። ባቢ ካለ ብታስገቡት ባቢሎን ካለ እና ሆፓል ካሉ ብጠሯቸው ደስ ይለኛል። ማለት እንደምንም ሼር አድርግላችሁ ቢያዩ ደስ ይለኛል። ይሄን ደስታውን ቢካፈሉት የደስታው ቀን አብረውት ቢገኙ ደስ ይለኛል። ራሱ ከቻላችሁ ብችሉ ሁለቱን ጥሩልን። ማለት በጣም ፖዚቲቭ ናቸው ለምንም ነገር ማለት ነውና፣ ኢንሻአላህ እኔ በበኩሌ ልክ ያቺን ቃላት ካወጣበት ጊዜ ጀምሮ ሌላ ዓለም ውስጥ ያለሁት ሰውነቴን ይነዝረኛል ሁሉ ሰውነቴን ይንቀጠቀጣል። ማለት ደስታውን መቆጣጠር አልቻልኩም። ራሱ በዚህ ደረጃ ነው ያለሁት ነገር ማለት ነው። እኔ አላቅም ራሱ ምን እንደምል አላቅም። እና እዚህ ጥሯቸው ከተቻለ ጥሯቸው፣ ሁለቱን ሆፓል እና ባቢሎን ጥሯቸው። ደስ ነው የሚለኝ ቢቻል ኢንሻላህ። እና እንሻላ ለመያዝ ዝግጁ ነህ የባቢሎን ሐዋርያ እንሻላ ሁላችሁም ለዋ አድርጉለት። እንሻላ ለዋ እያደረጋችሁለት አዘዚን ታይም ተክቢራውን በደንብ አቅልጡት። ከዛ አልሐምዱሊላ በሉ። ላይላ ሀይለላ የሚለውንም ጻፉ፣ በኩል በኩል ማለት ነው። እንሻላ እንግዲህ ሁለት ተርኒንግ ፖይንቶች አሉ። አንደኛው ተርኒንግ ፖይንት ከዚህ ውስጥ የተለያየ ስቴዲዎች አሉ። ክርስቲያን የነበርኩበት ከክርስትና ወደ ኤቲዝም ይሆን አግኖቲዝም ይሆን ወደዛ የገባበት 65 አባል የሆንክበት የደመናው አምላክ የደመናው አምላክ የሚለየው ከሌሎቹ የምናውቃቸው የሚለየው ነገር አንድ አምላክ ተብሎ ነገር ግን መንገድ የሚጠርግ ነው። ወደ እውነት መንገድ የሚጠርግ ውስጥ ነበር የነበርከው። በጣም ፖዚቲቭች ናችሁ፣ ግሩፓችሁ፣ በጣም ደስ ትላላችሁ፣ በጣም ቅንነት ያላችሁ ናችሁ። ከእውነት ጋር ተበዳዮች ጋር የመቆም አዝማሚያ ያላችሁ ሰዎች ናቸው። እንደዚህ አይነት ሰዎች ማህበረሰቦች ይሰልሙ ሰየው ነው ደስ ይለናል። ሂዳያ ባለ ሀጅ ነው ማለት ደስ ይለናል። ጥሩ ነገር ነበር። ባይሰልሙ እንኳ ግን ፖዚቲቭ ሜል አላችሁ፣ ጥሩ ሰዎች ሆነ ጥሩ ጎረቤት ሆነው መኖር ይችላል። እዛ ጉሩፕ ውስጥ ነበር የነበርከው። ከዛ በኋላ ደግሞ ይህ የእስላም ብርሃን መጥቶ የተሻለ ነው ለሕይወቴ። ቀብርም ሲሄድ አካሌ አብራክ የሚወጡት ልጆቼም ቢሆን ወያ ያበራ ያፈራሁት ንብረትም ጥየው ነው የሚሄደው። የገነባውት በስፖርት ጂም ሰርተ ባይሴፕስ፣ ትራይሴፕስ ምናም ቢሼፕ ምናም ብለህ የሰራው አካል ጥለህ ነው የምትሄደው። ምድርሻ የሚሆነው ምን ነው ያመልከው ምን የቀራው ቁራንና እና የሰራቸው መልካም ሥራዎች ናቸው የሚቀር። ይህን ነገር ለማድረግ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህም በብቻኝነት አመልካለሁ። የአምልኮ ሀቅ የእሱ ብቻ ነው። በግንባሬ መሬቱን አስነክሰ ሱጁድ አድርጌ ይሄ የዓለማቱን ጌታ አምልኬ እፎይ ማለት እፈልጋለሁ፣ ሰላም ማግኘት እፈልጋለሁ፣ እሱም አምልክ እፈልጋለሁ ብለህ ቃል ልገባ ነው መጣው ማለት ነው። የላይላህ የለላ ትርጉሙ ላይላህ ስትል ካላ በቀር በሀቅ የሚመለክ አምላክ የለም ብለህ የመጀመሪያው ማፍረስ ነው። የለም ትላለህ። ምን የለም? ኢላላህ ካላ በስተቀር በሀቅ የሚመለክ አምላክ የለም እያልክን ያለው ረሰላለ ሰለም ደግሞ የእሱ መልእክተኛ ናቸው። በእሳቸው ላይ የወረደ ቁርአን ያላህ መልእክት ያላህ ንግግር ነው ብለ እሳቸው መልእክተኛ እና ነብይ ያላህ ባሪያ አድርገን መቀበል ነው። ሌላ ነገር የለውም። እኔ የምለውን ነገር ተከተለ ማለት ነው ኢንሻአላህ አሻዱ ሞላና ሻ ሞላና

ምለስ ብሎኛይሎ አልሀምዱሊላ። ክብርና ምስጋና ላለማቱ ጌታ ላላ በአምላክነቱ ሰውነት የሌለበት በሀያልነቱ ላይ ድካም የሌለበት በጌትነቱ ላይ ባርነት የሌለበት ላኢላሀ ኢለላህ ብላ ገመዱን ይዛ ተንጠልጥላ ከዛ ከአፋፉ ላይ ማየት ነገር ብዙ መናገር አሁን አልችልም፣ ተናገሩ።